ታዲያስ አዲስ የምታደምጡት ታዲያስ አዲስ ነ ያው፣ እንግዲህ ሁሉንም አዳዲስ ነገር ማቅረብ እንጀምራለን። ከምን ብንጀምር ጥሩ መሰላችሁ? እሺ፣ የአርሰናል ደጋፊዎች ትውልደ ኢትዮጵያዊ ተዋን ህፃን፣ የአርሰናል ተጫዋቾች ይዘው ቢገቡ ዛሬም ገዳላት እያሉ ነው። እንዴት እንዴት ባለፈው በዚህ ዶገብ ያሸንፉት በገድ ነው የበሉት እያል እኮ የገድ ነገር እንግዲህ ይዘዋት ቢገቡ ማለት ያስገዳል። ህፃን ቤተል እድሜዋ ስራ ዓመቷ ነው። ወላጆቿ እንግዲህ አባቷ ቴዮናስ እናቷ ደግሞ ወይዘሮ ሃይማኖት ይባላሉ። እንደውም እናቷ በዓሉን ለማክበር ወደ ኢትዮጵያ መጥተዋል። ቤተል የአርሰናል ሀብ የሚባለው ከትምህርት በኋላ ታዳጊዎች ሄደው የሚጫወቱበት እዛ እየተጫወተሽ ነው እንግዲህ አያያዟ ታይቶ ደግሞ እያሳደጉ ወደ አርሰናል የመግባት እድል አላት ስለዚህ ፕሮፌሽናል ተጫዋች የመሆን እድል አላት እድል ብቻ ሳይሆን እሷ ራሷ ህልም አላት እነሱ ሀገር ደግሞ ደስ የሚልህ ነገር ህልምህ ካለ የመሳካት እድሉ በጣም ሰፊ ነው ህልም ብቻ ነው ከአንተ የሚጠበቀው አለም ነው የሚሉ ስለዚህ እንግዲህ ቤተል ምናልባት በድምፅ አድማጮች እንዲሰሙት እናደርጋለን። በዩቲዩብ ደግሞ ምናልባት በምስል ሊያዋት ይችላሉ። አርሰናል ከሪያል ማድሪድ ሲጫወት ራይስ ይዟት የገባው እሷን ነው። ያቺ የገድ ጎል የገባችው ለዚህ ጥምዝምዝ ያለችው እና ከጨዋታውም በኋላ ጠዋት ላይ እንደ የትኛውን ጎል ወደድሽ ሁሉ እያለ እንግዲህ እድል እንደዚህ የማደግ ተስፋ ያላቸውን ታዳጊዎች ወደ ካምፕ እንዲመጡና አብረው የዛ መንፈስ እንዲጋባባቸው ያደርጋሉ። ምናልባት በራሱ በደንብ የምታያቸው የታዳጊዎችን የማፍራት የመጀመሪያው ስቴጅም እሱ ነው ታቀርባቸውና ከዛ በኋላ አብረው እያደጉበት ከመጡ አንዳንዶቹ ለምሳሌ ሌሎ ጊዜ ቢወድዱት ይመስላቸውና ሊቀሩ ይችላሉ። ስለዚህ ኤርሊ የሚወስዷቸው ለዛ ነው። ብዙ ጊዜ ሰዎች ትንሽ ልጆች አራት አምስት ዓመት ልጆች እዛ ሲሄዱ ሳይ አሁን እዚህ ብር ሰለጥና ነው ያይላል። እዛ አራውንድ ኪፕ ያደርጓቸዋል። እንዲሁሉ ከዛ በስድስት በሰባት ዓመቱ የማይቀርብ ዛ በሚመጣ ሰው ከሆነ ወደ ኔክስት ሌቭሉ ይመጣል። አንዳንዶቹ ከጓደኞቻቸው ጋር ዝም ብሎ መተው ቃርገው ምናምን ታያቸዋል። እሱን ፊልተር ያደርጋሉ እና ስቴጅ ዋን የምንለው ነው ይላሉ ብዙ ጊዜ በጣም የሚገርም ነው ይሄ ኳስ ማቀበል በራሱ ኳስ ግራውንድ ቴኒስም ላይ እግር ኳስም ላይ እንደዚህ በዚህ ጊዜ እንት ምናምን ኳስ አቀባይ ነበርኩ የሚል አጥቂም ተጫዋችም ልታገኝ ይችላል ፊልፎደን እንደዛ አይደለ ፊልፎደን እኮ በቅርብ አመት በቅርብ አመት ማንቸስተር ሲቲ ዋንጫ ባነሳባቸው ቅርብ ዓመታት የፊልፎደን በጣም ነው የሚያስብ ፊት ለፊት ይታይ ነበር መልኩም ያስታውቃል ከጀርባ ሆኖ ጎል ሲያስቆጥሩ ይጨፍር ነበሩደስ ደስ ይላል

ኦፊሻል ገጽ ላይ ማህበራዊ ድረ ገጽ ላይ ስለ ቤተል ወጥቷል ዘገባና በድምፅ ምን ሊመስል ይችላል እናድምጠው። ቤተል ቅድም እንዳልናቸው እንግዲህ ወላጆቿ ኢትዮጵያውያን ናቸው። የተወለደችው እንግሊዝ ውስጥ ነው። የተወለደችው አስር አመቷ ነው። አርሰናልን በተመለከተ እንግዲህ ከሪያል ማድሪድ ሲጫወት እሷን ይዞ ገባ ቀናው ልክ እንደ እኔ የኛ ብቻ ሳይመስለን ነበረ። ቪዲዮ ስር እየገባ የአርሰናል ደጋፊዎች እና የሚሰጡ ሀሳብ በቃ ስፔን መሄድ ነበረባት አለ፣ በፈረንጅ እንደዛ። ከሆነ እንግዲህ ቤተል ለአርሰናል በጣም በጣም ገዳም ናት። እስኪ በአርሰናል ኦፊሻል ገጽ ላይ ወጣውን ትንሽዬ ዘገባ ሰምተን እንመለስ።

ያው እንግዲህ ፈርሞ ሰጥቷታል። አዎ ቤተል፣ ያው እንግዲህ ገደላት ተባለ ነው። እኔ በጣም ይገርመኝ። እሷ መለካከታለች በጣም ይገርመኝ። አይዟት እየገባ ስልክ ይዛለች እና ትቀዳለች እና እና ያውራታል ማለት አንተ በዛ አይነት ማድሪድን እየገጠሩሳለ ሰው አብረሰልፊ በጣም በጣም ከባድ ነው መረጋጋቱ። የእሱ ይገርማል። እድለኛ ናት። እሷም በቀጣይም ቀን እንግዲህ ጠዋት እዛው ካምፕ ትመጣለች። የትኛውን ጉል ወደድሽው ይላታል። ቱኩክ ነው ያለችው። እንትኑ ራሱ የሚገርመኝ ነገር ይሄ አሁን በእንግሊዝ ክለቦች ስትሄድ፣ በአውሮፓ ክለቦች ስትሄድ የክለቦቹ ስትራክቸር አወቃቀሩ፣ ራሱ ያላቸው ፕሮግራሞች፣ አውትሪቾች ምናምኖች ይሄ ሌላ ታዳጊዎችን ለማቅረብ በጣም የተመቻቸ፣ ለምሳሌ ልጆች ይዘት ትገባለህ። ተጫዋቾች ከደጋፊ ልጆች ጋር ከትንሽ ልጆች ጋር የሚያሳልፉት ጊዜ አለ። በተለያየ ህመም የተጠቁ ልጆች፣ ካንሰር በታማሚዎች፣ የኦቲስቲክ ልጆች ምናምን ቤት ድረስ ሄደው እንደ ሶሻል ሬስፖንስብሊቲ አንድ ተጫዋቾች ውልህ አለው። የክለቡን ሶሻል ስራ የምትሰራው ከሰዎች ጋር ኢንጌጅ ማድረግ ልጆቹን፣ የዘገባ በኋላ በሰው ቪዚት ይህን ያህል ማድረግ አለበት። በሳምንት ሶስት አራት ልጅ ቢመጣ ወር እንደዚህ ቢመጣ አለ ታናግራለህ ስሬጋ ሰጣል ፎቶ መነሳት በቃ እንደ ዲቲ መጀመሪያ አካባቢ የፈለግ አይነት ሰው ብትሆን ትለምደውና አራት አምስት ዓመት አንድ ክለብ ኖረህ ከዛ በኋላ አንተ ፈልገህ ነው የሚሆን። ከተፈቀደልህ ወር ከግዴታ በላይ እሱን ስታረግ ትላለህ። ቆሞ ማርከር ይዞ ሳላ ባለፈው የሚፈርም ሁለት ልጆች ፈርመና ቆመ በጣም አክብሮት አለ። እሱ እሱ ልጆቹን ታዳጊዎቹ ይስባቸዋል። ኖርማሊ ዛም ስቴድ ያለው ሰክሰስ በጣም በቲቪ የምታየው ሰማይ የሆነ ሰው አብረ ትሬኒንግ ና ቀብል ምታምና ስትባል እዚህ ጋማ ደርሳለሁ ብለህ ታስባለህ። ትልቅ ሰው ስትሆን ነው። እሱ እኮ አሁን አቀብለኝ ተቀባበል እንጂ የመጣበት መንገድ ምናምን ካልኩሌት የምታደርገው እንጂ ልጅ ነገ የሚሆን ነው ይመስለው። እሱ ኢንስፓሬሽን ነው የሚፈልገው ከልጅ ስለዚህ እሱን በጣም በትልቁ ይፈጥራሉ። በጣም በጣም ይፈጥራሉ። እነሱም ደግሞ ካደጉ በኋላ እኮ ያችን ትሬንድ ነው የሚከተሏት፣ አይደለ እነሱም? ሁሉም ነዛ ናቸው። አሁን እኮ ትልልቆቹ ልጆች ያሳደጋቸው ልጆች ናቸው። አዎ ኦልሞስት እና ትናንት ልጆች ሆነው እንደ ካንቶና ሲጫወቱ ልጆች በዛ ትሬንድ ነው ያደጉት፣ ተጫውተው ጨረሱ። አሁንም እነሱ ያው እንግዲህ የአቶ ዮናስና ወይዘሮ ሃይማኖት ልጅ ቤተል በአርሰናል ኦፊሻል ገጽ ላይ ወጣቸው። ሪያል ማድሪድ ከአርሰናል ሲጫወት ከራይስ ጋር የገባቸው እሷ ነች። የአርሰናልም ተስፋ አላት። የአርሰናል ሀብስ ከትምህርት በኋላ እየተጫወተች ነው እና ምናልባት የብዙዎችን አስተያየት ገብታችሁ ማየት እችላላችሁ። ስፔን መሄድ ነበረባት ስለተባለ፣ ዛሬ ምሽት አርሰናል ምን ይገጥመው ይሆን ነው። ዛሬ ካሸነፈ ከተሸነፈ ወይ የሆነ ነጥብ ካርሰናል ጋር የማሄድ ከሆነ ቤተል በደንብ የተፈለገች ከአሁን በኋላ እሷን ይዘው ነው መግባት ያለባቸው። የሚቀጥለ አመት ሁሉንም ጨዋታ ራይስ ይዘው ከራይስ ጋር ውስጥ ቤት የሚሰጣቸው ይመስለኛል። ካልሆነ ወይ እኔና ሰሜን አለም እኔና ሰሜን ይዘው እኔና ሰሜን ይዘው ነው ካልሆነ ውስጥ አንደኛ ፎቅ ላይ ተደግል ይመስለኛል አፓርታ አንደኛ ፎቅ ላይ አሁን ሁለተኛ